ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። አዲስ አበባ በተኩሱ መናጧ ተሰማ። የአገዛዝ ወታደሮች ከደቡብ ድረስ ተጉዘው አዲስ አበባ የመጡም የወላይታና የሲዳማ እግር ኳስ ደጋፊዎች ላይ ከባድ ተኩስ መክፈታቸው ተነግረዋል። በተኩሱ የሞቱም የቆሰሉም እንዳሉም ተነግረዋል። አዲስ አበባ አሁን በዚህ ሰዓት ከፍተኛው ጥሰት ተፈጥሯል። በርካቶችም ወደ እስር ቤት እየተጋዙ ነው። አስጌደን ዳሻውን ጨምሮ ፖለቲከኛ ጀዋር መሐመድና ሌሎች ፖለቲከኞችም ጉዳዩ ላይ መንግስትን የሚተች መረሪ ያለ አስተያየት ሰጥተዋል። ዛሬ በአዲስ አበባ ስቴዲየም አካባቢ ምን ተፈጠረ የሚለውን እያንዳንዱን ዝርዝር መረጃ ከቪዲዮ ጋር ይዘናል፣ እናስደምጣችኋለን። በሌላ በኩል የፋኖ ኃይሎችና የአገዛዙ ጦር የሚያደርጉት ውጊያ እንደቀጠለ ነው። የፋኖ ኃይሎች በአገዛዙ ላይ የሚሰነዝሩትንም ጥቃት አጠናክረው ቀጥለዋል። በሌላ በኩል የፋኖ ኃይሎች የኮማንዶ ጦር ማስመረቂያቸውም ተነግሯል። ከአማራ ክልል የተሰሙ የግንባር መረጃዎችን ይዘናል እናስደምጣችኋለን። በሌላ በኩል ህውሃት ከፍተኛ መከፋፈል ውስጥ ገብቷል። ዛሬ እነ ደብረ ጽዮንና ታደሰ ወረደም ሽጉጥ መማዘዝ የቀረው ፍጥጫ ውስጥ መግባታቸው ተመላክቷል። ዝርዝር ዘገባ ይዘንበታል። በሌላ በኩል ጠቅላይ ሚኒስትሩ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 እየጠየቅ ናችሁ። በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወደደረግኳቸው ሰበር ዜናዎች አልፋለሁ። ሰበር ዜና አዲስ አበባ ስቴዲየም አካባቢ አገዛዞ ሰፈሩን በተኩሱ ሲንጠው ማርፈዱ ተሰማ። አገዛዙ የወላይታ ዲቻንና የሲዳማ ከነማን የፍጻሜ የእግር ኳስ ጨዋታ ሊመለከቱ በመጡም የደቡብ ሰዎች ላይ ነው የተኩስ ርምታም የከፈተባቸው። ይህንን ጨዋታ ለመመልከት የሁለቱ ክለብ ደጋፊዎች ከባለፈው ሳምንት ጀምሮ በበርካታ መኪኖች ተጭነው ወደ አዲስ አበባ ሲገቡ እንደነበረ ይታወቃል ይጠይቃል በተለይ ወላይታ ዲቻ ደጋፊዎች ቁጥራቸው የአዲስ አበባን ሕዝብ ያስደንቀና አጀብ ያስባለ ነበርም። ከጨዋታው በፊትም የአዲስ አበባ ጎዳናዎች በወላይታ ዲቻ ማሊያ በለበሱ ደጋፊዎች አሸብርቀው ይታዩ ነበር። ከተማዋ ከፍተኛ ሕዝባዊ ትዕይንት የምታሳይ የምትመስልም ነበረች። ታዲያ እኚህ ደጋፊዎች መዲናዋን በአረንጓዴ ጎርፍ አድምቀው አሳለም። ለጨዋታው አንድ ሰዓት ሲቀረው አምባገነኑ ሥርዓት ተቃውሞ ሊነሳብኝ ይችላል በሚል ጨዋታውን ማገዱንና በዝግ ስቴዲየም እንደሚደረግ ይፋም ያደርጋል። ልብ አድርጉ ከደቡብ ድረስ ስንት ስራና ቤተሰብ ትተው ወጪ አውጥተው የመጡ ደጋፊዎች ጨዋታው አንድ ሰዓት ሲቀረው እንዲህ አይነት መርዶም ሲነገራቸው ታዲያ በዚህ የተደናገጠው ደጋፊው ከስታዲየም ዙሪያም ንቅንቅ ሳይል ጭፈራውን ያቀልጠዋል። ይህ ነገር ወዴት እያመራ ነው ብለው የደነገጡ የብልጽግና ወታደሮችም በደጋፊው ላይ ተኩስ መክፈታቸው ነው የተነገ ተናገረው ፖለቲከኛ ጅዋርን ጨምሮ በርካታ የመረጃ ምንጮች እንደዘገቡት በጥይት ከተመቱ ደጋፊዎች መካከል ሕይወቱ ያለፈ እንዳለም ዘግበዋል። አንዳንድ የመረጃ ምንጮች ደግሞ የሟቾች ቁጥር በመዲናዋ አምስት መድረሱንም እያሳወቁ ነው። ይህ ባልደራስ ፓርቲው ስንታየው ቸኮል አብይ አህመድ ሰኔ አንድን በአዲስ አበባ ደገመው የዛሬ 2 ዓመት የንጹሐንን ደም በፈሰሰበት ቦታ የኦህዴድ ብልጽግና የወላይታና የሲዳማ ደጋፊዎችን በመግደል ሲገል ደማቸውን አፍስሷል ሲልም በማኅበራዊ ትስስር ገጹም ገልጿል። አክሎም የባልደራስ ፓርቲ አመራሩ ስንታየው ቸኮል አስፈሪ የአዲስ አበባ ነዋሪ አድፍጧል፣ ሙሉ ከተማው ተጨንቋል፣ በአዲስ አበባ ከባድ ውጥረት አይሏል፣ ህዝቡ ተማሯል፣ ሲልም ገልጿል። ይቀጥልና በብልጽግና አገዛዝ ያልተሰቃ ቁጣው ተጠባቂ የሆነው የጸጥታ መዋቅሩን እርብሿል፣ አደገኛ ፍርሃት ፈጥሯልም ሲል ይናገራል። በዛሬ ዕለት የዋንጫ የ2017 የውድድር ዘመን ፍጻሜ በወላይታ ዲቻ እና ሲዳማ ቡና መካከል በዛሬው ዕለት እሁድ ሰኔ አንድ ቀን 9 ሰዓት በአዲስ አበባ ስቴዲየም ጨዋታው እንደሚከናወን የሚታወቅ ቢሆንም ይህንን ጨዋታ በዝግ እንዲካሄድ የተወሰነ በመሆኑ በኢቲቪ እና በሌሎች ቻናሎች ተመልከቱ የቀጥታ ስርጭት እንዲተላለፍ ተወስኗል። ወደ ስቴዲየም አትገቡም ሲል የአዲስ አበባ ፖሊስ ጠቅላይ መምሪያም አሳውቋል። ሲልም ሁነቱን አብራርቶታል። በምስሉ ላይ እንደምትመለከቱትም አዲስ ፖሊስ አሁን በወላይታ ዲቻ ደጋፊዎች ዘርፈ ብዙ ወከባና ድብደባም እየፈጸመባቸው ነው። አዲስ አበባ ለወላይታ ሕዝብ የጠላት ቀጠና እስክትመስል ድረስ ጭካኔ የተሞላ እርምጃ እየወሰዱባቸው ይገኛሉ። ፍትህ ለወላይታ ዲቻ ደጋፊዎች የሚሉም የአዲስ አበባ ነዋሪዎችም ድምፃቸውን እያሰሙ ነው። እንደምትመለከቱት በየፖሊስ ጣቢያውና የቆሰሉት ደግሞ በየሆስፒታሉም እየተጋዙ ነው። ይህን ተከትሎ ታዋቂው የደቡብ አርቲስት አስጌ ሀዲ እንደሾም ከጉዳዩ ጋር በተያዘ መንግስትን ተችቷል። አስጌ በይፋዊ ፌስቡክ ገጹ በለጠፈው ጽሑፍ ይህንንም ብሏል። ወላይታ ዲቻና ሲዳማ ቡና ነውጠኛ ደጋፊዎችን በውስጣቸው ይዘው የሚገዳደሉ ክለቦች አይደሉም። በርካታ መሸናነፎችን አይተዋል፣ አሳልፈዋል። ከዘጠና ደቂቃ ውጤት በኋላ ደጋፊዎቻቸው ወደየጉዳያቸው ሲያመሩ ነው ያየነው፣ የምናየው የምንከንቱ ስጋት ፈጥራችሁ ነው ኳስ የሚያቀነጭር የውሃ ልዩ ሽዳዴም የጀ ምራችሁት ሲል በጥያቄ ምልክት መንግስትን ጠይቋል። ይቀጥልና አስገዴ እንደሾም ለመሆኑ የሰው ልጅ ሞራል ቢሸጥ ስንት ያወጣል? ከውራት በፊት ይህንን ፍጻሜም ቋምጠው የሚጠብቁት የሁለቱ ክለብ ደጋፊዎች እንጀራቸውን፣ ቤተሰቦቻቸውን፣ ሀብትና ንብረቶቻቸውን ትተው ለኳስ አዲስ ላይ ለፍጻሜም ከመሸጉ በኋላ እቃ ቃ ፈረሰ ዳቦ ተቆረሰም አይነት የልጅ ጨዋታ ዝግ ስቴዲየም የምትል የፈሬዎች ውስጥ ወይራ ቃል አድበስብሶ ማለፍ በውኑ ቢሆንም ለኃላፊነታችሁ ይመጥነዋል ወይ? ሲል አስጌ ደንዳሸው ይጠይቃል። አስጌ ይቀጥልና በሉ እንግዲህ ከአቅም በላይ በሆነ ምክንያቶች ዝግ ስቴዲየም ውሳኔያችሁ ካደረጋችሁ የደጋፊዎችን የትራንስፖርት ወጪ፣ የምግብና የአልጋ ወጪ፣ የውሉ አበልና በምንም ሂሳብ ልትከፍሉት የማትችሉትን የሞራል ካሳ ክፍያ ክፈሏቸው። የሁለቱም ክለብ ደጋፊዎች ሸገር ድረስ ተጉዘው ክለባቸውን ሊደግፉም የተጓዙት መሄጃ ስላጡ ወይንም ስራ ፈት ስለሆኑም አልነበ አልነበረም። ህዝብ አይናቅም፣ ሲል አስጌዴ እንዳሻው ተናግረዋል። አሁን በቀጥታ ወደ ሌሎች ጉዳዮች አልፋለሁ። ሰሞኑን ሁሉም የመንግስትና የግል ሚዲያዎች በሚባል ደረጃ ልክ እንደ ቴሌቪዥን ተከታታይ ድራማ አብይ አህመድ ከኢትዮጵያ ቴሌቪዥን ጋር ያደረጉትን ቃለ ምልልስ ማታ ማታም ሲያስተላልፉ ነው የሰነበቱት። ህዝቡ ጠቅላይ ሚኒስተሩን ማየት አይፈልግም ይባላል፣ ተጠልተዋል ሲባልም ቆይቷል። አሁን እውን የሆነም ይመስላል። አብዛኛው የመንግስት ሚዲያዎች ዩቱብ ቻናላቸው በሚሊዮን የሚቆጠር ተከታታይ አላቸው ለምሳሌ የኢትዮጵያ ቴሌቪዥን ከአንድ ሚሊዮን በላይ ተከታይ አለው። የአብይ ቃለምልልስ ከተለቀቀ ሁለት ቀን ቢሆነውም 28ሺህ ሰው ነው እየተመለከተው። ብልጽግና ከ13 ሚሊዮን በላይ አባል እንዳለው አብይ አህመድ ተናግረዋል። በዚህም ከአፍሪካ ግዙፍ ፓርቲ ነው ብለው ተመጻድቀውም ነበር። የብልጽግና ሊቀመንበር ቃለምልልስ ሲያደርግ ግን ያየው ህዝብ 28ሺህ ብቻ ነው። ወደ ቃለምልልሱ ስንመለስ ጠቅላይ ሚኒስትሩ ብዙ ጉዳዮችን አንስተዋል። መንግስታቸው የዛሬ ዓመት አካባቢም ሚሊዮኖችን በአንድ አዳር ድሃ ያደረገበትን ስለ ኢኮኖሚ ማሻሻያቸው ብዙ ብለዋል። እሳቸው ወደ መሪነት ሲመጡ ፈጣን ኢኮኖሚ እያስመዘገቡ እያለ ኮሮና ቫይረስ መጣ፣ ከዚያ ለማገገብ ስንሞክር የዩክሬን ጦርነት መጣ፣ ደሞዝ መክፈል ተሳነን፣ ከአለም ባንክ ለመበደር ወሰነን እያለም ይቀጥላሉ። አለም ባንክም የብድር ሜኑም አዘጋጀልን፣ የብድር ሜኑንም አይተን ነው የተበደርነው። ከዚህ በፊት ከዓለም ባንክ የተበደሩትን ሀገራት አማክረን፣ ከግብፅ፣ ከናይጄሪያ፣ ከደቡብ ሱዳን፣ ከአርጀንቲና ልምድ ወስደን ነው ሲሉም ተናግረዋል። መንግስታቸው ከግብፅ ልምድ ሲቀስም፣ እሳቸው ግን ተቃዋሚዎቻቸውን የግብፅ ተላላኪ እያሉ ሲያሳዱም ይታያሉ። ከደቡብ ሱዳን፣ ከአርጀንቲና፣ ከናይጄሪያ፣ ከግብፅ ምንድና ነገር አለና ነው የሚማከሩት የሚለውም ሌላ ጥያቄ ነው። አርጀንቲና ከዓለም ባንክ ስትበደር የሀገሪቷ መገበያያ ገንዘብ ፔሶ አቅሙ እንዲቀንስ የነዳጅ ድጎማ እንዲነሳ ተደረገም። ከዚያም የሀገሪቱ መገበያያ ገንዘብ ወረቀት ሆነም። በፊት አንድ ሳንዶች አስር ፔሶ ይሸጥ ነበር። አሁን አንድ ሳንዶች አስራ አምስት ፔሶም ይሸጣል። ህዝቡም አምጾም መንግስት እንዲቀየር አድርጓል። ደቡብ ሱዳን እርስ በርስ የምትተራመስ ሲኦል የሆነች ሀገር ነች። አብይ ከደቡብ ሱዳን ምን ጥሩ ነገር አለና ነው ያማከሩት? ሁሉም ኢትዮጵያዊ ስለ ደቡብ ሱዳን ሁኔታም በደንብ ያውቃል። ግብፅ በኢኮኖሚ ቀውስ የምትተራመስ ሀገር ናት። ያው አልሲሲ አምባገነን ስለሆነ በጭቆና ህዝቡን ስለሚገዛ ነው እንጂ አንድ ቀን በኢኮኖሚ ቀውስ የተነሳ ህዝባዊ አመፅ ሊቀሰቀስ እንደሚችል ተንታኞች እያስጠነቀቆም ነው። ናይጄሪያን በኢኮኖሚ ቀውስ የምትተራመስ ሀገር ናት። ለዛውም ነዳጅ የምታወጣ ሀገር። የሀገሪቷ መገበያ ገንዘብ ከወደቀባቸው ሀገራት አንዱ ሆናለች። ህዝባዊ አመፅ ተቀስቅሶም ነበረ። አብይ አህመድ ከነዚህ ሀገሮች ነው ምክር የሚቀበሉት አብይ አህመድ በቃል ምልልሳቸው አለም ባንክ ሜኑ አዘጋጅቶልን ነው የተበደር ነው ማለታቸውም አስገራሚ ነው። ይሄ ማለት ተገደው እንደተበደሩ ማሳያ ነው። የዛሬ አመት ሐምሌ ወር ላይ ከአለም ባንክ እንደተበደሩ ብዙ ዝግብ በተፈጠረበት ወቅት ካቢኔያቸውን ሰብስበው እንዲህ ብለው ነበረም አለም ባንክ ኃላፊ ጆርጂኒያ ኢትዮጵያን ስለሚወዱም አበደሩን እንጂ አያበድሩንም ነበር ብለው መናገራቸውም ይታወሳል። ዛሬ ደግሞ ሜኑ ተዘጋጅቶ ነው ብለዋል። አብይ አህመድ እንዲህ ናቸው። ትላንት የሚሉትንና ዛሬ ከሚሉት ጋር ይቃረናል። ደህና ጋዜጠኛ ቢያፋጥጣቸው ድርቅ ብለው ቁጭ እንደሚሉ ጥርጥር የለውም። ሌላው በቃለ ምልልሱ ያነሱት ሰሞኑን በአውሮፓ ሽርሽር ላይ ነበሩም። እናም በአውሮፓ ጉብኝቶቻቸው የአምቡላንስ ድምፅ እንደረበሻቸው ተናግረዋል። ሰውየው ከዚህ በፊት የአዛንና የቅዳሴ ድምፅ እንደረበሻቸው ተናግረው ነበር። እንዲሁም የመቃብር ስፍራዎች ብዙ ቦታዎችን እየያዙ እንዳሉም ተናግሮ ነበር። አሁን የጠቅላይ ሚኒስትሩ አካሄድ በአዲስ አበባ የአምቡላንስ ድምፅ እየረበሸኝ ነውና ድምፁን አታሰሙ ብለው ለመከልከል ዳርዳር እያሉ አለመሆኑን ማን ያውቃል። በሌላ በኩል ህወሀት በከፍተኛ ሁኔታ እየተሰነጣጠቀ ነው። ስብሰባውን ጥለው ረግጠው ወጥተዋል። ዛሬ ጠዋት በደብረ ጽዮን የሚመራው የህወሀት ቡድን ስራ አስፈጻሚዎች ፕሬዚዳንት ጀኔራል ታደሰ ወረደን ጠርተው ማነጋገር እንፈልጋለን ብለው ነበረም። ዛሬ ጠዋት ውይይትም አድርገዋል። ከጠዋት ሁለት ሰዓት ካርባ ላይ ስብሰባው ተጀመረም። በዚህ ደብረ ጽዮን፣ ፈትሎ ወርቅ፣ አማኑኤል፣ ተክላይ ሊያ በስብሰባው ላይ ተገኝተዋል። የንግግራቸው ይዘት ሁሉም ተመሳሳይ ነው ታደሰ ወረደ አንተም በእኛ መንገድ አትሄድም ነገርንህ። የትግራይ ህዝብ አደጋ ላይ እየወደቀ ያለው እኛን መስማት ስላልቻልክ ነው ሲሉም ተናግረውታል። ጄነራል ታደሰ ወረደም የተወሰኑትን ሰዎች ቃል ከሰማ በኋላ ሌሎቹን እንዳይቀጥሉም አስቁሟቸዋል። ጄነራል ታደሰ ቀጠለና በእኛ መንገድ አልሄድክም ካላችሁኝ፣ አዎ ዛሬም ነገም ከነገ ወዲያም ወደ እናንተ አልሄድም። በራሴ መንገድ እሄዳለሁ ሲልም እንቅጩን ተናግሯል ሲሉ የመረጃ ምንጮች ገልጸዋል። ይህ የትግራይ ህዝብ አደጋ ላይ ነው ብላ አዎ ወደ አደጋ እየገባ ነው። ነገር ግን ወደ አደጋ የሚያስገባው ማን ነው? እኔ ነኝ? እናንተ ሰዎች አይደላችሁም ወይ ሲልም አቶ ታደሰ ወረደ እንቅጩን ነግሯቸዋል፣ ሲሉም የመረጃ ምንጮች አሳውቀዋል። ስለዚህ ከቻላችሁ ቆም ብላችሁ ማሰብ ጀምሮ በጣም ዘግይቷል፣ ግን አሁንም አልረፈደም። ስራ አለኝና በዚህ አጀንዳ ላይ ተጨማሪ ጊዜ ማጥፋት አልፈልግም ሲል አቶ ታደሰ ወረደም ስብሰባውን ረግጦም መውጣቱ ነው የተነገረው ከ20 እና 30 ደቂቃ በኋላም ተነስቶም ሄዷል ሲሉም ለመረጃው ቅርበት ያላቸው ምንጮች ለሚዲያችን አሳውቀዋል። አሁን በቀጥታ ከአማራ ክልል ወዳገኘኋቸው አበይትና ሰበር ጉዳዮች አልፋለሁ። የአማራ ፋኖ ብሔራዊ ኃይል አፋ በሃ በመርሳ ከተማ የብልጽግናን ሰራዊት እንዲሁም ካድሬዎች ላይ የሚወስደውን እርምጃ አጠናክሮ ቀጥሏል። አማራ ፋኖ ብሔራዊ ኃይል በወሎ ቀጠና ልጅ ኢያሱ ኮር ስር የሚገኘው የእጁ ክፍለ ጦር ልዩ ኮማንዶች መርሳ ከተማ ሰርገው በመግባት ህብረተሰቡን ከአቅም በላይ ግብር እንዲከፍል በማስገደድ የብልጽግናን ስርዓት ለማስቀጠል እየሰራ የሚገኘውን ከተማዋ ገቢ ቢሮ አመራር የሆነው አቶ ሞላ ተሰሜን ያለምንም የመሳሪያ ኮሽታ የኮማንዶ ሳይንስ ቴክኖሎጂ ብቻ በመጠቀም አሰናብተውት እንደወጡም የመረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ በሌላ በኩል ይህ ብልጽግና ሰራዊት እርስ በራሱም እየተመታተ ይገኛል። ትናንት ማለትም ግንቦት 30 ዘጠነኛው ወር 2017 ዓም ከምሽቱ ሁለት ሰዓት በፈለገ ብርሃን ንዑስ ወረዳ ማርያም ተግባኝ ቀበሌም ልዩ ስሟ ኮርሚዳ በምትባል ቦታ የመከላከያ ሰራዊት የእርስ በርስ ተኩስ ከፍቶ መደበኛ ውጊያ በሚመስል መልኩም የተኩስ ምልልስ ሲያካሂድ አንዱ የመከላከያ አባል ቦምብ በመጣል ሶስቱን የመከላከያ አባላት እስከ ወዲያኛው ሲያሰናብታቸው ሰባት የሚደርሱ የመከላከያ አባላት ደግሞ ከባድ ቁስለኛም ሆነዋል። በመጨረሻም ጥይቱን ሲጨርስ ጥቃቱን የከፈተው ገዳዩንም ረሽነውታል። በአጠቃላይ በነበረው የእርስ በእርስ ውጊያ ሰባት የመከላከያ አባላት ከባድ ቁስለኛ ሲሆኑ፣ አራት የመከላከያ አባላት ደግሞ እስከ ከወዳኛው አሸልበዋል። ይህ በእንዲህ እንዳለም በመጨረሻ ለተከታታይ ስድስት ወራት ሲሰለጥን የነበረው የአባ ኮስተር ብርጌድ ሁለተኛ ዞር ልዩ ኮማንዶ በደማቅ ሁኔታ ተመርቋል። የአፋ ባሃ በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ልምድ ያደረገው ነበልባል ኮማንዶዎችን ማስመረቅ ነው። በትላንትና ሁለት የብልጽግናን ኃይል ያስፈራም፣ የፋኖ ኃይሎችን ያስደሰተ፣ ታዳሚን ቁጭ ብድግ ያስደረገም የኮማንዶ ትርኢትም ያየነበት የተቀደሰ ቀን ነው ሲሉ የፋኖ ኃይሎች አስታውቀዋል። ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ግዙፉ አባ ኮስተር ብርጌድ ለሁለተኛ ዙር ያሰለጠናቸውን ልዩ ኮማንዶዎች በትላንትናው ቀን በደማቅ ሁኔታም አስመርቋል። በምረቃ ስነ ስርዓቱ የአፋ ባህይ ጎጃም ቀጠና ትስስር መምሪያ ኃላፊም አርበኛ የቆየ ሞላ፣ የፖለቲካ መኮንኖች፣ የ የስምንተኛ በላይ ዘለቀ ክፍለ ጦር አመራሮችና የዘጠነኛ የሳሙኤል አወቀ ክፍለ ጦር አመራሮች፣ የአባ ኮስተር ብርጌድ አመራሮች ቤተሰቦችና አባላት እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች የአካባቢው ማህበረሰብ በተገኙበት በደማቅ ሁኔታ ተካሂደዋል። በትላንትና ሁለት የህዝባዊ ትዕይንት መደረጉ ይታወቃል። ከዚህ የህዝባዊ ትዕይንት ላይ የተገኙ አንዳንድ ንግግሮችን እናስደምጣችሁ። በጣም አመሰግናለሁ። በዚህ ጦርነት ይቁም፣ ግፋ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ቃል በበይነ መረብ በሚካሄደው የተቃውሞ ትዕይንተ ህዝብ ላይ በመገኘት መልዕክት እንዳስተላልፍ እድሉን ላመቻቻቸው የዚህ ፕሮግራም አስተባባሪዎች ምስጋናዬን አቀርባለሁ። በዚህ የተቃውሞ ትዕይንት ህዝብ የማስተላልፈው መልዕክት የግሌ እንጂ የሆነ ድርጅት ወይም ስብስብ አለመሆኑን አስቀድሜ መግለጽ ወዳለ። ይህንን ካልኩ በኋላ ኢትዮጵያ ሀገራችን ያለችበትን ሁኔታ በተመለከተ ያለኝ ምልከታና መፍትሄ ይሆናሉ የምላቸውን ሀሳቦችን እንደሚከተለው አቀርባለሁ። ክቡራትና ክቡራን፣ የዚህ ፕሮግራም ተሳታፊዎች፣ የፕሮግራሙ አዘጋጆች፣ ኢትዮጵያ ሀገራችን በተለያዩ ጊዜያት የተለያዩ ፈተናዎችን ተሻግራ በበጎ የምትታወቅባቸውን እሴቶች የገነባች ሀገር ነች። የረጅም ዘመናት የመንግስትነት ታሪክ ካላቸው ጥቂት የዓለማችን ሀገሮች አንዷ መሆኖ በዓለም አቀፍና አህጉር ሰላም ማስከበር ጉልህ ሚና የነበራት፣ ለቀጠናው ሰላምና መረጋጋት በጎ አስተዋጽኦ ስታደርግ የኖረች በነፃነቷና በፀረ ኮሎኒያሊዝም ታሪኳ እና በዚህ ዙሪያ በገነባችው ሴት እኛ ዜጎቿ ብቻ ሳይሆን ሳንሆን ጥቁር ህዝቦች ሁሉ በነፃነት ምሳሌ አድርገዋት ሲያወድሷት የኖረች አገር ነች። በቅርብ ዓመታት ደግሞ በፀረ ሽብርተኝነት አቋሟ ጠንካራ የምዕራባውያን ሀገሮች አጋ እውነተኛ አጋርነቷን ያስመሰከረች ከመሆኑም በላይ ለሰው ልጆች ሰላም መስዋዕትነትን ስትከፍል የቆየች ታላቅ ሀገርም ነበረች። ከሁሉም በላይ ደግሞ ኢትዮጵያ ከራሷ ጋር አንፃራዊ ሰላም በፈጠረችበት ወቅት ያላትን የህዝብ አቅም በመጠቀምና የውጭ ኢንቨስትመንትን በመሳብ ለተከታታይ ዓመታት ፈጣን እድገት በማስመዝገብ በዘመናት ስትታወቅበት የነበረውን ድህነትን በፍጥነት መቀነስ ጀምራም ነበር። በሀገሪቱ ተገኝቶ በነበረው አንፃራዊ የኢኮኖሚ እድገት የተፈጠረው መዋለ ንዋይ በመጠቀም በዘለቀታ ልማት ቁልፍ መሳሪያ የሆነውን የሰው ኃይል ልማት ማለትም ትምህርትን በማስፋፋት አሁን የወታደር ካምፕ ቢሆኑ ትምህርት ቤቶቻችን የጤና ተደራሽነትን ለሁሉም የሀገሪቱ ሕዝቦች ለማዳረስ በርትታ የሰራችበትና በዚህም ከፍተኛ ውጤት ማስመዝገብ ችላ ነበር። መሰረተ ልማትን በማስፋፋት ኢትዮጵያን ተስፋ ያለመለመ መንገድ ጀምራም ነበር። ዳሩ ግን በፖለቲካችን አለመስተካከልና ዲሞክራሲያዊ ስርዓት መገንባት አቅቶን ከዚሁ ጋር ተያይዞ ብሔራዊ መግባባት መፍጠር ተስኖን አሁን መልሰን መንግስት በፈጠረው የቀውስ አረንቋ ውስጥ ገብተን እንገኛለን። ኢትዮጵያ ቀድሞውንም ቢሆን ችግር ተለይቷት ባታውቅም ነገር ግን ባለፉት ሰባት ዓመታት የገባችበት ቀውስ ያህል በታሪኳ ገጥሟት አያውቅም ብል መሳሳት አይሆንም በአሁኑ ወቅት ኢትዮጵያ እንኳን አህጉራዊና ዓለም አቀፋዊ የሰላምና መረጋጋት ተዋናይ ልትሆን ቀርቶ ዜጎቿ ውሎ በሰላም ከቤት መግባት ብርቅ ሆኖባቸዋል። የአገሪቱ የሰባት ዓመት ጉዞ መገለጫ ጦርነት፣ ግጭት፣ ማህበረሰባዊ ክፍፍል፣ መንግስታዊ ጽንፈኝነትና አፋኝነት የፖለቲካ መድረኩን የተቆጣጠረበት ሆኖ እናገኘዋለን። በመንግስት ግንባር ቀደም ተዋናይነት የሚሰራቸው የተዛባ መረጃ በኢትዮጵያውያን መካከል የከፋ አለመተማመን እና የእርስ በእርስ መጠራጠር እንዲሰራ በማድረጉ በጋራ ጉዳዮች ላይ እንኳን አብሮ ለመቆም አስቸጋሪ ሁኔታ ፈጥሮ ይገኛል። ምናልባት አሁን በስልጣን ላይ ያለው መንግስት የተሳካ ስራ ሰርቷል ከተባለ በኢትዮጵያ ህዝብ መካከል አለመተማማን እንዲስፋፋ ማድረግ መቻሉ ነው። የአሁኗ ኢትዮጵያ በዓለም ደረጃ ስሟ ተደጋግሞ የሚነሳው ራሷ በራሷ ላይ በከፈተችው የግጭት አዙሪት በሚሊዮኖች የሚቆጠር የሰው እልቂት ያስከተሉ ጦርነቶች በትግራይ፣ በአማራ፣ በኦሮሚያ እና በሌሎች አካባቢዎች ያለማቋረጥ በየተራ በማካሄድ ህዝቦቹን እየገደለና መሰረተ ልማቷን እያወደመ ያለ መንግስት ባለቤት መሆን መቻሏል። የከፋ የሰብአዊ መብት ረገጣ የሚካሄድባት በገፍ ዜጎቿን የምታስር፣ ሚሊዮኖችን ከቤት ንብረታቸው የምታፈናቀል መንግስት ሆም ብሎ የአምራች ኃይሎችን ማለትም የአርሶ አደሮችን፣ ባለ ኢንዱስትሪዎችን እና ነጋዴዎችን ተረጋግተው ስራቸውን እንዳያከናውኑ በማዋከብና እረፍት በመንሳት የምርት ማሳደጊያ ግባቶችን ግባቶች አቅርቦትን በማስተጓጎል ድህነት በፍጥነት እንዲሰራ የኑሮ ውድነት እንዲባባስ የስራ አጥነት ችግር ለመፍታት አስቸጋሪ በሆነ ደረጃ እንዲወሳሰብ የሆነባት ሀገር ናት። ዜጎቿ ተስፋ ቆርጠው ስደትን እንደ አማራጭ በመመልከት በገፍ ሀገራቸውን ጥለው የሚሰደዱባት ሀገር መሆኗ እንዲሁም የቀጠናው የሰላምና መረጋጋት ምሰሶ እና ሰላም በማስከበር ንቁ ተሳታፊ የነበረችው ሀገር አሁን የቀጠናው የቀውስና አለመረጋጋት ምንጭ ሆና ትገኛለች። በአሁኑ ወቅት ኢትዮጵያ ከራሷ ጋር ተጣልታ በየቀኑ ዜጎቿ በጦርነት የሚሞቱባት በሚሊዮኖች የሚፈናቀሉባት፣ እና የሚራቡባት እያንዳንዱ ግለሰብ ሆነ ማህበረሰብ በሰላም እጦት ወጥቶ መግባት ብርቅ መሆኑ ብቻ አይደለም። ይልቁንም የተፈጠረው ምስቅልቅል ሁኔታ እንደ ስኬት የህዝብን መከፋት የደስታው ምንጭ አድርጎ የሚመለከት መንግስት ያላት ሀገር መሆኑ በዚህም የተነሳ በስልጣን ላይ ያለው አገዛዝ በኢትዮጵያውያን የተሰለቸ የተጠላና በዓለም አቀፍ ማህበረሰቡን ጭምር የማይታመንና የተናቀ በሆነበት ወቅት ላይ እንገኛለን። የእኔ የቀድሞ ጓደኞቼ በሁሉም መስክ ተባብረን የሰበርናትን ሀገር በሐሰት ፕሮፓጋንዳ ሊጠግኖት ኢትዮጵያ በታሪኳ ይህን የመሰለ ሰላም አግኝታ አታውቅም በድህነትና ስራ አጥነት ምስቅልቅል ባለ ሁኔታ ውስጥ ህዝቧ በመከራ እየማቀቀ የሚኖርባትን ሀገር እርገቷ ታምር ነው ወይም መራክል ነው ይሉታል። የሚገርመው ነገር ደግሞ እየራበው ያለን ህዝብ ከፊታቸው አስቀምጠው ማየት ተስኗችሁ ነው እንጂ በሚገርም ብልጽግና ውስጥ ናችሁ ብለው ለማሳመን ሲጥሩ የአገር ክብር መገለጫ ተደርገው የሚቆጠሩትን እንደ መከላከያ የመሰሉ ተቋማትን አዋርደው ወደ ሚሊሻነት ቀይረው ከወገኑ ጋር እያዳሙ ይህን የመሰለ መከላከያ ሰራዊት አገሪቱ ኑሯት አያውቅም ብለው ሊያሳምኑ ሲሞክሩና በተቆጣጠሯቸው ሚዲያዎች ሲያስተጋቡ ማየት የሚገርም ነገር ነው። እርግጥ ነው፣ አገዛዙ የፈጠራቸው በጣም ጥቂት የተመቻቸው ሰዎች መኖራቸው አይካድም። ሲሰሩ ሳናያቸው ሲሰሩ ሳናያቸው በድንገት ቢሊዮነር የሆኑ የዚህ አዲስ ገንዘብ